ጋይስ ጦርነቱ ተፋፍሟል። ኢራን አልተቻለችም። እስራኤልን ደጋግማ እየደበደበች ትገኛለችም። የኢትዮጵያ ሙስሊሞች፣ በስልጤ ዞን የወራቤ ከተማ ነዋሪዎች እስራኤል እስራኤል በፍልስጤም ወንድሞቻችን፣ እህቶቻችን እየደረሰ ያለውን አረመናዊ ወረራ ስማቸውን የምዘረዝራቸውን ወንድሞች ሜንሽን እንድታደርጉልኝና የታሞጣት 2017 ኤክስቱራይት ላይ ሙሉ ወጫቸውን የሸፈንኩላቸው ስለሆነ የተከበራችሁ የእስራኤል ሀገር ነዋሪዎች እንደምናችሁ። ኢራን ሚሳይሎች። ሰላም ሰላም፣ ጤና ይስጥልኝ። ውድና የተከበራችሁ የንቁሃን ሚዲያ ቤተሰቦች እንደምናላችሁ፣ እንደምንስቆያችሁ። እኔ አለሁ እግዚአብሔር ይመስገን። ባይ ሆናችሁ በሰላም መክርቶች ዛላችሁ። የትወዳችሁ ውድ የንቁሃን ሚዲያ ቤተሰቦች እንዲሁም ኦርቶዶክሳውያን እንዲሁም ኢትዮጵያውያን በአዲስ መረጃ ተመልሼ መጥቻለሁ። እንግዲህ ሰሞኑን እየሰማን ያለ ነው እጅግ አስከፊ የሆነ ጦርነት እየሰማን ያለ ነው እና በዓለማችን ወደ ሶስተኛው የዓለም ጦርነት ይቀየራል ተብሎ የተፈራው የኢራንና የእስራኤል ጦርነት ጉዳይ ኢትዮጵያን እንደሚነካ እየተወራ ነው ያለው። ታዲያ እኛ ኢትዮጵያውያን ይህን ጦርነት ስንሰማ መረጃውን እንዴት ብለን መስማት አለብን? ለምን የእስራኤልና የኢራን ደጋፊ ለመሆን ምንድን ነው የኛ ምክንያት? የራሷ አረባት የሰው ታማስላለች የሚባለው አባባል ቦታውን ያገኘ ይመስለኛል፣ እና ይህን ቪዲዮ አይተን እንመልሳለን። ሁላችሁም ቪዲዮን ላይክ በማድረግ ጀምሩት። ሁላችሁም ይህን ቪዲዮ ከሰማችሁ በኋላ የራሳችሁን ሀሳብ ኮመንት ላይ የምታስቀምጡ ይሆናል ማለት ነው እ አይተን እንመለስ። ኦኬኞ ቪዲዮን ግን እንደሚያሳይን የጦርነት አስከፊነት የጦርነት መራራነትን የሚያሳይ ነው። ከገዛ ሀገራቸው ከሞቀ ቤታቸው ተሰደው በእነዚህ አይነት መልኩ እያየን ያለ ነው ማለት ነው። እንግዲህ የራሷ አሮባት የሰው ታመስላለች። የሀገራችን ሕዝቦች በምን አይነት መልኩ ድጋፍ እያደረጉ እንዳሉ ሰምተን መለስ። በጣም የሚያሳዝን ነው። ስልጤን የወራቤ ከተማ ነዋሪዎች እስራኤል እስራኤል በፍልስጤን ወንድሞቻችን እህቶቻችን እየደረሰ ያለውን አረመናዊ ወረራ አጥብቀን አጥብቀን እንቃወማለን። በመካከለኛው ምስራቅ በእስራኤልና ኢራን መካከል በሚካሄደው የጥጋበኞች ጦርነት ማለት ነው። ኢትዮጵያ ውስጥ እየኖራችሁ በማይመለከታችሁ የምትቧጨቁና ውለን የፈታችሁ ሰዎችን በተደጋጋሚ እያየን ነው። ሃይማኖት ችግር ፈች ነበር። አሁን ግን የዓለም ችግር መጠን ሰሻ ሀገራችንን ጨምሮ ትልቁ በሽታ መነሻው ሃይማኖት ነው። ከሰብአዊነት አንጻር ከሆነ ዛቲ ዞኬ ነገር ግን አይደለም። ከአክራሪነት አንጻር የመነጨ ነው። እውነት ከኢትዮጵያ ችግር የእስራኤልና ኢራን ችግር በልጦባችሁ ነው? ከባህር ዳር አዲስ አበባ በመኪና ሄዶ ለመምጣት የአሜሪካ ዲቪ በሆነበትና ባለፉት አምስት ዓመታት በመንግስት ወታደርና በታጠቁ ኃይሎች መካከል በሚደረግ ውጊያ ሁለት ሚሊዮን ዜጎቻችንን በገበርንበት ሀገር ኢትዮጵያ እየኖራችሁ ይህንን ማድረጉ እውነት ፌር ነው? ኢትዮጵያ ውስጥ ክርስቲያንና ሙስሊም ተገድሎ ያውቅም ወይ? በጠላትነት እስካሁን የጎሪጥ የሚተያይ ሕዝብ የለንም ወይ? እስኪ ንገዱን። በየትኛው የታሪክ አጋጣሚ እኛ ኢትዮጵያውያን በተቸገርን ጊዜ የውጭ ወራሪ በወረረን ጊዜ እስራኤልና ኢራን ደርሰው ያተረፉን ይመስሏችኋል? እንዳይመስሏችሁ። ኢትዮጵያውያን ጀግኖች አርበኞች በከፈሉት መሥዋዕትነትና ተጋድሎ ነው ዛሬ የምንንቀላጠጥበትን ሃይማኖትና ቋንቋ ያወረሱን። ጨራሽ በወታደሩን ባሰ። ለምን እዚህ ባለን ችግር ላይ ሌላ ችግር ከምትፈጥሩብን ወደምትናፍቋቸው ባዲ አገሮች ጓዛችሁን እየጠቀለላችሁ አትሄዱም? ለነገሩ ከነመኖራችሁም አያውቋችሁም፣ በከንቱ ትደክማላችሁ እንጂ። ድል ለእስራኤል፣ ድል ለኢራን። አናት ሊበል የመከነ ጄኔሬሽን፣ ኦኬ እንደሰማችሁት ነው። እንደ አንድ ኢትዮጵያውያን ይህ ጦርነት ያገባና ብላችሁ ታስባላችሁ? እንዳታስቡ። ለምን በሃይማኖት ደረጃ እንኳን ብትወስዱት እዚሁ ኢትዮጵያ ላይ ማለት ነው፣ ብዙ ሙስሊሞች፣ ብዙ ኢትዮጵያዊ የሆኑ ክርስቲያኖች እንደ ቅጠል ሲረግፉ ወጥተን ድምፅ ሳናሰማ የቀረን አሁን ደግሞ እኛ ምን አግኝተን ነው እኛ እንደ እርጎ ዝም ጥልቅ ያንን ይህን አይነት ነገር እያሰማን ያለ ነው ይሄ ነገር የሚያዋጣን አይመስለኝም ውድ ኢትዮጵያውያን ማለት ነው ምን አገባን ስለ እስራኤል ስለ ፊሊስጤም እኛ ምን አገባን ይሄን ቪዲዮ አይተን እንመለስና እናወራበታለን እኔ ብቻ ነኝ ለፊሊስጤማውያን መድረስ ፈልጌ መውጫ መንገድ ያጣሁት እኔ ብቻ ነኝ እንጀቴ የሚቃጠለው

ሀገር በምትታመስበት በዚች ሀገር ውስጥ እያለ እየኖርክ አንተ ስለ ፍልስጤምና ስለ እስራኤል ታሽቀብጣለህ። የምን ማሽቃበጥ ነው ወገን? ሀገራችን ውስጥ እኮ ሰላም አተን እኮ የምንበላው እንኳን እየቸገረን እኮ ነው። በዚህ መሀል ላይ ስለ ሀገር ሰላም ማውራት እያለ ስለ ፍልስጤምና ስለ እስራኤል ታወራለህ። አባቴ ማታ ወጥቶ ራይድ እየነዳ የሚሞት ወጣት እያለ እናት ልጇ ሞቶባት እያለቀሰች እየማቀቀች እያለ አንተ ግን ስለ ፊልስጤምና ስለ እስራኤል ጦርነት ታወራለህ። ምን አገባኝ? እኔ ሀገሬ ውስጥ ያለው ሰላምስ መች መጣ? ወጣቱስ ከስደት መች ወጣ? ኢላቱ አጋ ኢድ በሀገራችን ውስጥ እኮ ብዙ ችግርና መከራ አለቁ። ኑሮኮ ባናት እየተሽከረከረብኩ ነው። አንተ ስለ ፊልስጤምና ስለ እስራኤል ለተወራልን ትፈልጋለ? ምን አገባን እኛ ምን አገባን? ስለ እስራኤል ስለ ፊልስጤም እኛ ምን አገባ? የተከበራችሁ እስራኤል ሀገር ነዋሪዎች እንደምናችሁ። ያው እንግዲህ እንደምታዩት ኢራን ሚሳይሎችን ወደ እኛ መተኮሷ እንደቀጠለች ነው። ለዚህ ግን ራሳችን ከአደጋ ሊከላከል የሚችል አስተማማኝ የሆነ የአደጋ መከላከያ መጠለያ ክፍል ያስፈልጋል። ለማስታወስ ያህል አስተማማኝ የሆነ የአደጋ መከላከያ መጠለያ ክፍል የምንላቸው አንድ ከቤት ውስጥ ያለ የአደጋ መከላከያ መጠለያ ክፍል ሁለት በየፎቁ ያለ ሶስት ከፎቁ ስር ታች ሚቅላት ያለ የምንጠራው አራተኛ ደግሞ ከ ቤት ወይም ከህንፃ ውጭ በጋራ የምንጠቀምበት የአደጋ መከላከያ መጠለያ ክፍል ማለት ነው። ከነዚህ አስተማማኝ የአደጋ መከላከያ ውጭ የሌላቸው ሰዎች ግን በየከተማው በተለያዩ በጋራ የምንጠቀምበት የአደጋ መከላከያ መጠለያ ክፍሎች አሉ። ይህን ማወቅ የሚቻለው በአካባቢው ከንቲባ በ106 በመደወል የት ቦታ እንዳሉ መጠየቅ ይቻላል። በደረጃዎቹ ስር መጠለል እየተከለከለ ነው። የአደጋ ማስጠንቀቂያ ደወል ስንሰማ ወዲያውኑ ወደ አደጋ መከላከያ መጠለያ ክፍል እንግባ። አዲስ መመሪያ እስከምንቀበል ድረስ እዛ መውጣት አይፈቀድም። ራው ነገር አልቀረም። ኢራን ኢትዮጵያን በቀጥታ አደጋ ውስጥ ሊከት የሚችል እርምጃ እወስዳለሁ ማለታው ተሰምቷል። ከሰዓታት በፊት የኢራን ብሔራዊ ቴሌቪዥን ባወጣው መረጃ ኢራን ኢትዮጵያን በቀጥታ አደጋ ውስጥ ሊከት የሚችል እርምጃ እወስዳለሁ ማለቷን ተናግረዋል። በዚህ መሰረት ኢራን እስራኤልን እንዳላጠቃ ለመከላከል የሚሞክሩትን አሜሪካ፣ እንግሊዝና የአውሮፓ ሀገራት ወታደራዊ ጣቢያቸውን፣ መርከቦቻቸውን በቀጥታ ማጥቃት እጀምራለሁ ስትል ይፋዊ መግለጫም ሰጥታለች። እንደሚታወቀው ሁሉም የተጠቀሱት ሀገራት የወታደራዊ ጣቢያና ባህር ኃይላቸው በአንድ ላይ ተከማችተው የሚገኙትም ጅቡቲ ነው። ጅቡቲ ደግሞ የኢትዮጵያውያን ህልውና የሆነውን የኪራይ ወደብ ባለቤት መሆኗ ይታወቃል። ኢራን እንዳለችው ጅቡቲን በቀጥታ የጦር ቀጠና የምታደርጋት ከሆነ ቀዳሚ ተጎጂ ሀገራችን ኢትዮጵያ መሆኑን ግልጽ ነው። ጉዳዩ አሳሳቢ ሆኖ እየታየም ይገኛል። በፓርት ቱ የምንመለስ ይሆናል። እንዲሁም ፎሎ ያላረጋችሁ ፎሎ ማድረጋችሁን አትርሱ። ቸር ቆዩልን። እጅግ በጣም ውጥረቱ አይሏል። መካከለኛው ምስራቅ በተለይም ደግሞ ፓኪስታን ከኢራን ጎን መሆኗን ከገለጸች በኋላ ነገሮች እየተወሳሰቡ መሆኑን እየሰማን እንገኛለን። አሜሪካ ለእስራኤል ተደርባ ኢራን ላይ ጥቃት የምትፈጽም ከሆነ የኒውክሌር አረሮችን የታጠቀችው ፓኪስታንም በእስራኤል ላይ እርምጃ እንደምትወስድ ገልጻለች። በዚህም ታዲያ አሜሪካ በዚህ ጦርነት ውስጥ ከገባች እኔም ኒውክሌሬን ይዤ እስራኤል ላይ እዘምታለሁ የሚል መግለጫዋንም በውጭ ጉዳይ ሚኒስትሯ በኩል ፓኪስታን ገልጻለችም። እስካሁን ድረስ ባለው በዚህ ፍጥጫ ታዲያም ከኢራን ጎን የቆሙ ሀገራት ይፋ ሆነዋል። ሐማስ አንደኛው ሲሆንም፣ የመን ኢንጀነራል በመንግስቷ በኩል ድጋፏን ለኢራን ሰጥታለችም። ፓኪስታን ደግሞ ኒውክሌርን እጠቀማለሁ ስትል አስፈራርታለችም። ከዚህ ባለፈም ቻይና እንደዚሁም ደግሞ ሩሲያም በገደም ዳሜ ከኢራን ጎን መሆናቸውን እየገለጹ ይገኛሉ። ነገሮች ተባብሰዋል። ምን ይፈጠራል? አብረን የምናየው ይሆናል። ሰበር መረጃ ሰምቷል እስራኤል ሕዝቡ እንዲወጣ አዛለች። የእስራኤል ጦር ቴራንን ልቀቁ ብሏል። የእስራኤል ጦር በኢራን የሚገኙ ሁሉም የኒኩሌር ፋሲሊቲዎችና የጦር መሳሪያ ማምረቻ ባሉ አካባቢዎች የሚገኙ ሁሉም ነዋሪዎች አካባቢው ለቀው እንዲወጡ የመጀመሪያው ትዕዛዝ አስተላልፈዋል። ነዋሪዎቹ ለቀው ከወጡ በኋላ አዲስ ትዕዛዝ ከሚሰጥ ድረስም እንዳይመለሱ አዟል። እስራኤል በኢራን የኒኩሌር ጣቢያዎችና በመሳሪያ ማምረቻ ተቋማት ላይ ከፍተኛ ጥቃት ለመፈጸም እየተዘጋጀች መሆኑ ተሰምቷል። ኦኬ፣ በዚህ ጉዳይ ያለውን መረጃ እንግዲህ አዲስ ነገር ከሰማን ያለውን መረጃ የማደርሳችሁ ይሆናል ከዚህ በኋላ ማለት ነው። አሁን ግን ወደ ዋናው ኮንተንታችን እንሄድና አንዳንድ አንድ ቪዲዮዎችን አይተን እንመለስ። ቆይ ቆይ ቆይ ቆይ ይሄ ሁሉ ራሱ ይከር በቀኝ ጆሮአችሁ ስሙኝ። በሶስተኛው እና በአራተኛው ክፍለ ዘመን ቤተክርስቲያን መንፈስ ቅዱስና መጽሐፍ ቅዱስ እንጥላ ከፖለቲካ ጋር ተጋባች። ከዛም በ16ኛው ክፍለ ዘመን ከረጅም ዝምታ በኋላ እነ ማርቲን ሉተርና ነጆን ካልቪን ቃሉን ሲያነሱ መንፈሱን ግን አልነኩትም፣ ተዉት። ሁል ጊዜ በታሪክ በ1906 ከዚ በፊት በ1904 በእንግሊዝ ዌልስ ውስጥ የነበረ ሪቫይቫል ነው። ነጆን ዌስሊ ወጣት ልጅ ነው፣ እየሰበከ ብዙ ሰዎች በመንፈስ ቅዱስ ይሞሉ ነበር። ብዙ ሰዎች አልኮል መጠጥ ያደፋፍራል፣ ደፋር ያደርጋል ብለው ይናገራሉ። ነገር ግን አለማወቅ የሚሰጠውን ያህል ድፍረት የሚሰጥ አይመስለኝም። አለማወቅ ከአልኮል የበለጠ ሰዎችን ደፋር የሚያደርግ ነገር ነው። ይህ ሰው የተናገረው ነገር ላይ ሶስት ነጥቦችን እናንሳ ከመጽሐፍ ቅዱስ ላይ ከተገለጸው የነገረ ቤተክርስቲያን ቴዎሎጂ አንጻርና ከቸርች ሂስቶሪ አንጻር ማለት ነው። በመጽሐፍ ቅዱሳችን ላይ ጌታ ኢየሱስ ክርስቶስ ቤተ ክርስቲያን ለዘለ ዓለም እንደማይተዋት በተደጋጋሚ ቃል ገብቷል። ሐዋርያትን ሁሉ ወደ ዓለም ሲልካቸው እኔ እስከ ዓለም ፍጻሜ ድረስ ሁልጊዜ ጊዜ ከእናንተ ጋር ነኝ የሚል ታላቅ ቃልን ገብቶላቸዋል። እንዲሁም ደግሞ የሚመሰረታትን የእርሱን ቤተ ክርስቲያን የጋንም ደጆች እንኳን እንደማይችሉ ተናግሯል። ይህንን ቃሉን ግን ይህ ሰው ገና በሶስተኛው ክፍለ ዘመን ገና በአራተኛው ክፍለ ዘመን ጌታ ኢየሱስ ቃሉን አጠፈ እያለ ነው። ለዘላለም አልተዋችሁም ያለው ጌታ ገና በሶስተኛውና በአራተኛው ክፍለ ዘመን ተዋት እያለ ነው። ለዘላለም ሁልጊዜ ከእናንተ ጋር እኖራለሁ ያለው ጌታ በሶስተኛውና በአራተኛው ክፍለ ዘመን ተለያት እያለ ነው። የገሃነም ደጆች እንኳን አይችሏትም ብሎ ጌታ ኢየሱስ የተናገረላት ቤተክርስቲያንን ፖለቲካ ግን ቻላትና ከመጽሐፍ ቅዱስም ከመንፈስ ቅዱስም አራቃት እያለ ነው ይህ ሰው። ስለዚህ የዚህ ሰው ንግግር ቀጥታ አጌነስት ጌታ ኢየሱስ ክርስቶስ ነው አጌነስት መንፈስ ቅዱስ ነው አጌነስት መጽሐፍ ቅዱስ ነው። መንፈስ ቅዱስን ኢየሱስ ክርስቶስ ይልክልን ለሐዋርያት የሚልክላቸው መንፈስ ቅዱስ ለዘለዓለም ከእናንተ ጋር ይኖራል ብሏል። በሐዋርያት ሥራ ምዕራፍ ሁለት ላይ ለሐዋርያት የወረደላቸው መንፈስ ቅዱስ ለዘለዓለም እነርሱ በሚያጠምቋቸው ላይ እያደረ ሁልጊዜም ጊዜ በክርስቲያኖች ዘንድ የሚኖር መንፈስ ቅዱስ ነው። ለዘለዓለም ከእናንተ ጋር ይኖራል ተብሎ ነው የመጣው የተላከልን ራሱ። ይህንን መንፈስ ቅዱስ ግን ይህ ሰው ምን አለ? ገና በሶስተኛውና በአራተኛው ክፍለ ዘመን ተለየ ከዛ ከብዙ ሺ ዘመን ከአንድ ሺ ዘጠኝ መቶ ዓመት በኋላ የዛሬ መቶ ዓመት መታ ይለናል። ይሄ እጅግ በጣም አጌነስት ጂሰስ እና አጌነስት ሆሊ ስፒሪት ነው ማለት ነው። ሌላኛው ደግሞ ከቤተ ክርስቲያን ታሪክ አንጻር በሶስተኛው እና በአራተኛው ክፍለ ዘመን ቤተ ክርስቲያን መጽሐፍ ቅዱስን እና መንፈስ ቅዱስን ጥላ ከፖለቲካ ጋር ተጋባች ብሏል። እንዴት ያለ አለማወቅ ነው ይሄ ከየት የመጣስ ታሪክ ነው? በሶስተኛው እና አራተኛው ክፍለ ዘመን ማለት እኮ ለቤተ ክርስቲያን ወርቃማው ክፍለ ዘመን የሚባለው ዘመን ነው ሁለተ ከአንደኛው እና ሁለተኛው ክፍለ ዘመን የሰማእታት ዘመን ነበረ። ብዙ ቅዱሳን ሰማእታት የተሰዉበት ዘመን ነው። ሶስተኛው እና አራተኛው ክፍለ ዘመን እንደውም ክርስትና ሞር ኤክስፓንድ ያደረገበት በዓለም ሁሉ የተስፋፋበት፣ ቴዎሎጂ በእጅጉ የተብራራበት ዴቨሎፕ የተደረገበት ትልቅ ወርቃማ የቤተ ክርስቲያን ዘመን ነው። አፖስቶሊክ ኢራ ነው። ይህንን ዘመን እንዴት ነው መጽሐፍ ቅዱስን ጥላ መንፈስ ቅዱስን ጥላ ከፖለቲካ ጋር ተጋባች? ቅዱስ አትናቴዎስ ነው እንደዚህ የምትለው መጽሐፍ ቅዱስን ጥሎ ከፖለቲካ ጋር ተጋባ። መጽሐፍ ቅዱሱን የሰጠን አሁን የምትይዘውን የምታነበውን መጽሐፍ ቅዱስ የሰጠን ቅዱስ አትናቴዎስ ነው። መጽሐፍ ቅዱስን ጥሎ ከፖለቲካ ጋር ተጋባ። አምብሮስን ነው ሂፖላተስን ነው ክሌሜንቶፍ አሌክዛንድሪያን ነው ቅዱስ ጄሮምን ነው ቅዱስ ዮሐንስ አፈወርቅን ነው እንዴ እንዶ ኦሪጋንና ተርቱሊያንን የመሰሉት እነዛ ቲዮሎጂያ ያለ እንደው ይቅሩ። አምብሮስን ነው መንፈስ ቅዱስን ጥለው ያልከው፣ እነዚያን የካፓዶሺያ አባቶች ቅዱስ ጎርጎርዮስ ዘኑሲስና ታላቁ ወንድሙን ደግሞ ባሲልን እነርሱን ነው። በዓለም አቀፍ ጉባኤ ደረጃ በዩኒቨርሳል ካውንስል ተዘጋጅቶ መንፈስ ቅዱስን ዲፌንድ ያደረጉትን በእጅጉ አብራርተው ስለ መንፈስ ቅዱስ የጻፉትን እነዛን ካፓዶሺያን ፋዘሮች ኒሳን ግሪጎሪዮፍ ናይዛንዙ እና ደግሞ ሴንት ባዚል ደግሬት እነዚህን ነው መንፈስ ቅዱስን ጥለው ያልከው። እንዴት ያለ አለማወቅ ነው ይሄ። ከዛ ደግሞ እስከ ሶስተኛው አካራት ክፍለ ዘመን እስከ 16ው ክፍለ ዘመን ድረስ መጽሐፍ ቅዱስና መንፈስ ቅዱስን ጥላ ዝም ከረጅም ዝምታ በኋላ እነገር እንዴ! በዚህ ሁሉ ዘመን ውስጥ ቤተክርስቲያን ከሌለች እውነተኛውን የጌታ ኢየሱስ ክርስቶስን መጽሐፍ ቅዱስ ራሱ የእግዚአብሔርን ቃል ራሱ ማን ይዞት መጣ? መንፈስ ቅዱስ ከሌለ፣ ጌታ ኢየሱስ ክርስቶስ ከቤተክርስቲያን ከተለየ፣ ይህንን ሁሉ በመሃል ያለውን ዘመን ማን ይዞት መጣ? የእግዚአብሔርን እውነተኛ ቃል እነዚህ ሰዎች ጋር ራሱ አሁን የተጠቀሱት ሰዎች ጋር ራሱ እንዴት ደረሰ? ያስ ብለን ጌታ ኢየሱስ ክርስቶስ የት ነበረ? መንፈስ ቅዱስ የት ሆኖ ነው ቤተክርስቲያን ሙሉ ለሙሉ ከጌታ ኢየሱስ ተለይታ ከፖለቲካ ጋር የተጋባችው? ያ ቃል የገባላት ያ ራስ የሆነላት ክርስቶስ ኢየሱስ የት ሄዶ ያ ለዘላለም ይኖራል የተባለው መንፈስ ቅዱስ የት ሄዶ ከመቼው ቃሉ ታጥፎ፣ ገና በሶስተኛውና በአራተኛው ክፍለ ዘመን ከዛ ዘመን አንስቶ የፕሮቴስታንቲዝም መስራች የሚባሉ እነዚህ ግለሰቦች እስኪመጡ ድረስ ምንም ክርስትና ራሱ የሚባል የለም ማለት ነው። እንዴት ሆኖ ይህ እጅግ በጣም ትልቅ አላዋቂነት ነው። በነገራችን ቆይ ቆይ ቆይ ቆይ ይሄ ሁሉ ራሱ ይከር በስንተኛውና በስንተኛው ክፍለ ዘመን ያለ ወንድማችን? በሶስተኛውና በአራተኛው ክፍለ ዘመን ኦኬ። ከዛ ዘመን በፊት ከሐዋርያት እስከዛ ዘመን ያሉትን አባቶች እስትቀበላለን በመጀመሪያው ክፍለ ዘመንና በሁለተኛው ክፍለ ዘመን ያሉ አባቶችን ለምሳሌ እነዚህ ሰዎች ይቀበላሉ። አሁን ላይ የሚያስተምሩት ትምህርት ይኸው ከረዥም ዝምታ በኋላ እንደገና ተነሳ ያሉትን ትምህርት በአንደኛውና በሁለተኛው ክፍለ ዘመን የሚያስተምሩ አባቶች ነበሩ። እነ ጀስቲን ማርቲር፣ እነ ግናሽዮስ ዘአንቲዩክ፣ እነ ኢራኔየስ፣ እነ ፖሊካርፐስ አሁን ፕሮቴስታንቲዝም ያለውን እምነትና ትምህርት አላቸው ይላቸውም። እንዴት ነው ታዲያ ሶስተኛውና አራተኛው ክፍለ ዘመን ያልከው? ከዛ በፊት የነበሩትንም እኮ አትቀበሉም እናንተ። በሐዋርያት ዘመን እንኳን የነበሩ አባቶችን እንኳ ትቀበሉ። እንደዚህ አይነት ሰው ሰራሽ የሆኑ ትምህርቶቻችሁን ሰው ሰራሽ የሆኑ የክፉ መናፍስት ልምምዶቻችሁን እውነት ለማድረግ መንፈስ ቅዱስ ለጌታ ኢየሱስ ክርስቶስ ላይ የድፍረትን ንግግር መናገር እጅግ በጣም የሚያሳዝን ነገር ነው። ሰዎች መጠጥ ሲጠጡ መንግስትን ይዳፈራሉ፣ ህዝብን፣ ሰዎችን ይዳፈራሉ። ልክ እንደዚህ ደግሞ አላዋቂነት አእምሯችን ላይ ሲነግስ ራሱ እግዚአብሔርን ራሱ መጽሐፍ ቅዱስን ራሱ መንፈስ ቅዱስን ራሱ ጌታ ኢየሱስ ክርስቶስን ሰዎች ይዳፈራሉ። ሰላም ክርስቶስ ይብዛላችሁ። ከበትም ያው ጴንጤቆስጤ ቅጽል ስማችን ጴንጤ የሚለው ከመንፈስ ቅዱስና ከእንትኑ ጋርም የተያያዘ ስለሆነ እንደ በጎም አድርገን እኛ ወስደነዋል ማለት ነው። ካላንደር በተመለከተ በእናት ቸርቻችን ወይም በኦርቶዶክስ ቤተክርስቲያን ሁል ጊዜ እሑድ ነው የሚውለው እሑድ ግን አርባ ዘጠነኛ ቀን እንደሆነ እናውቃለን። ሐምሳኛው ቀን አይደለም። እኛ ሰኞ ነው ሐምሳኛ ቀን ይሆናል ብለን የምናምነው በእኛ ቤተ እምነት። ነገር ግን ይህንን የሚያጠና የቴዎሎጂ ኮሚሽን ስላለ እነሱ አጥንተው ከመጽሐፍ ቅዱስ አኳያ የተወደዳችሁ ኦርቶዶክሳውያን፣ ይህን መረጃ ባካችሁ ሁላችሁም ኮፒ ሊንክ፣ ሪፖስት፣ ሼር አድርጎ ዩቲውብ፣ ቲክቶክ ያላችሁ ደግሞ መረጃውን ራሳችሁ ሪያክት ያደረጋችሁ እንድትሰሩት በትህትና እጠይቃለሁ። ከሰሞኑ ደጋግመን እንደሰራ ነው። የፕሬዚዳንቱ ቤተ እምነት በዓለ ጰራቅሊጦስን ወይም በዓለ ሃምሳን ወይም ጴንጤቆስጤ ተብሎ የሚጠራውን ቀን የአደባባይ በዓል እናድርግ ካላንደር ይዘጋልን እያሉ እየመከሩ ይገኛሉ። እንዲህ መግለጫ ሲሰጡ ፋስት መረጃ አጋርቶ ቪዲዮን አግኝተናል። የተወሰኑ ያህል ጥያቄዎችን እንጠይቃለን። አያይዘን ደግሞ ለቅዱስ ሲኖዶስ ምልአተ ጉባኤ ለብፁዓን ሊቃነ ጳጳሳት እንዲደርስ ሁላችሁም ይድረስ ለሲኖዶስ እያላችሁ ኮመንት አድርጉልኝ። ይድረስ ለሲኖዶስ ኮፒ ሊንክ ሪፖስት ደግሞ ማድረጋቸው እንዳይዘነጋም። ይታያችሁ ሁለት ሆን ሀሳቦች አንስተዋል። የመጀመሪያው የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን 2017ን ሚያዝያ 12 ትንሣኤ ብላ አክብራለች። ከትንሳኤ እሁድ ከትንሳኤ እሁድ ይታያችሁ ሚያዝያ 12 ትንሣኤ እሁድ ጀምሮ ያለው ተከታታይ 50 ቀን ተቆጥሮ ያለው በዓለ 50 ርደተ መንፈስ ቅዱስ በዓለ ጰራቅሊጦስ ጴንጤቆስጤ ብላ ትጠራለች። የመንፈስ ቅዱስ መውረድ ከትንሣኤ እሁድ ያሉት ተከታታይ ሐምሳ ቀናት በዓለ ሐምሳ ይባላል። ለጰራቅሊጦስ ከእሁድ አይወጣም አይወጣ። እሁድ ደግሞ ካላንደር ዝግ ነው። ካላንደር ሊዘጋ አይችልም። ስለዚህ ምን አደረጉ? እሁድ አርባ ዘጠነኛ ቀናት ሐምሳኛው ቀን ሰኞ ስለሆነች ሰኞ ካላንደር ይዘጋልን አሉ። የተወሰኑ ጥያቄዎችን ፕሬዚዳንት ቤተ እምነቶችን ልጠይቃቸው። የአምና ትንሣኤ የአሁኑ ትንሣኤ የቀጣይ ዓመት ትንሣኤ የአምና ጳራቅሊጦስ የአሁኑ ጳራቅሊጦስ ቀጣይ ዓመት የሚመጣው ጳራቅሊጦስ ዕለቱ የተለያየ ነው። ምክንያቱም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለምሳሌ 2016ን ትንሣኤን መያዝያ 27 2016 አምና ማለት ነው። ትንሣኤን መያዝያ 27 በዓለ ጳራቅሊጦስን ደግሞ ሰኔ 16 አክብራለች። በአሁኑ 2017 ደግሞ ትንሣኤን መያዝያ 12 ስታከብር በዓለ ጳራቅሊጦስን ሰኔ አንድ አክብራለች። ያ ማለት ሃምሳኛው ቀን ማለት ነው እሁድ ነው። ቀጣይ ደግሞ ይለያል። ለምሳሌ ግንቦት 23 ነው የሚሆነው መነሻችን ባህረ ሀሳብ ስሌት የሚባል የዲሜጥሮስ ቀመሬ ይባላል። እኛን ተንተርሳችሁ የእናንተን በዓል ያከበራችሁ በዓል ይታወጅልን ማለት ምን ማለት ነው። አባቶቻችን ዝም በተባለ ቁጥር ማንም እየተነሳ በዓልና ክብር ታቦተግ እናውጣ እያሉ ነው እስከ መሾ ዝምታችን። ይህንን መረጃ በደንብ አድርጋችሁ አዳርሱልኝ። የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን፣ ክርስቲያን ለቅዱስ ሲኖዱስ አድርሱልኝ እባካችሁ። አባቶቻችን የዚችን ቤተ ክርስቲያን ልዕልና የምናስጠብቀው ክብሯን በማስጠበቅ ጭምር ነው። ዛሬ ዝም ያልነው ነግ ከነጌ ወዲያ ዋጋ እንደሚያስከፍለን አትጠራጠሩ። በቲክቶክ በዩቲዩብ ያለ ኦርቶዶክስያን ብቻ ድምፅ መሆን አይችሉም። መስራት የሚጠበቅባችሁን እናንተ ስሩ። ኮፒሊንክሪፖስት አድርጎ ወንድማችሁል መብራቱ ነኝ። ሀሳብ አስቴቶቻችሁን ስጡኝ። ዜራ ክብርልኝ እዚህ በታች ስማቸውን የምዘረዝራቸውን ወንድሞች ሜንሽን እንድታደርጉልኝ ና ከመጣት 2017 ኤክስቱ ራይት ላይ ሙሉ ወጫቸውን የሸፈንኩላቸው ስለሆነ፣ መልካም ወጣት ብለው ሊወስዱን ነበረ። መልካም ወጣት ብለው ሊወስዱን ነበረ። ማርያምን ስጠራ ቅስሙ ተሰበረ። ነይ ነይ የምዬ ማርያም፣ ነይ ነይ የምዬ ማርያም፣ ነይ ነይ ቤዛዊተ ዓለም